ወይዘሮ ሜላት ከልጇ ጋር ከሀሴት ጋር ሆና ሀናን ከስራ ገበቷ ለመስለቀቅ ወሰነች። ሀሴት እንግዲህ በቅርብ መታ ሀናን እንግዲህ መጥፎ ነገር እየሰጠቻት ነው። መጥፎ ስያሜ፣ የሌላትን ስያሜ እየሰጠቻት ነው። እሱም እንግዲህ ሀሴት ሀናን ትሰርቃለች። ምኝታ ቤት ከአንድ ሁለቴ ስትገባ አየዋት፣ ዘርፋ ለመሄድ እያመቻቸች ነው። ነገር ግን ግን ሀናን ታምናታላችሁ እያለች የሌላትን ስም እየለጠፈችባት ትገኛለች ማለት ነው። እንደዚሁም ወይዘሮ ሜላትን እንዴት ነው ግን ሀናን ታምናታለሽ? ምኝታ ቤት ስትገባ አየዋት ከአንድ እያመቻቸች ነው። ሰረ ዘርፍ አለመሄድ እያስትናት ታረ ሀና እንዲ ያለ ጸባይ የላትም በጣም ጥሩ ልጅ ናት ስትላት፣ ሀይ እኔ እንግዲህ ሀይቻት አለሁኝ እያለች ስትል፣ እኔ ለስራው አለሁኝ፣ ሁሉንም የመስራት ችሎታ አለኝ። ለቤት ስራው ና ብታባርሪያት ይሻላል። በኋላ የሆነ ነገር ቤት ውስጥ ሆነች ከምታዝኔ እያለች እናቷን አለቻት ማለት ነው። እና ባሪያት ነው የምትገኝ እርግ ብዬ ስትላት፣ አይ እንግዲህ እኔ በኋላ የሆነ ነገር ሆነች ከምትጎጅ ብዬ ነው አለቻት ማለት ነው። እሺ አንቺ ካሻ እንግዲህ አሰናበታት አለሁኝ ብላ ወሰነች ማለት ነው። ወይዘሮ ሜላት አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋሁሉ ሰላም አልሐምዱሊላሂ ረቢል አለሚን በያላችሁበት ሰላማችሁን አላህ በዝክ ያደርግላችሁ። ይያልኩኝ ኖላው ይድራማ እንደከተለ ነው። ኖላው ድራማ እንግዲህ ወይዘሮ ሜላት በቅርብ ነው እንግዲህ ሀሴትን የተላ 16 አመት ያጣቻትን ልጇን ያገኘቻትና ሀሴትም የሰዎቿን ከአስራ ስድስት ዓመት የእንግዲህ የማታውቃቸውን በአስራ ስድስት ዓመት ነው ያገኘቻቸው። ሀና እንግዲህ በጣም ተወዳጅና ሁሉም ቤተሰብ የሚጨነቁላት የሚወዷት ናት ማለት ነው። ሰላም ምላሴም እናቷን ሁሉ የሚወዳት በጣም የዋህ ልጅና ታማኝ ታታሪ የሆነች ልጅ እንደሆነች እንግዲህ ሀና እናውቃታለን ማለት ነው። ነገር ግን ሀሴት እንግዲህ ትናንትና ማታ ለሀና መጥፎ ፊት መጥፎ ስምና ፊት እየሰጠቻት ነው። ምንድን ነው እሱም እንግዲህ ሀና ታማኝ አይደለችም፣ ትዘርፋለች፣ ምኝታ ቤት ስትገባ አየኋት፣ እንዴት ታምናታላችሁ ግን እያለች ከስራ ገበታዋ እንድታባርራትን ለእናታ ለወይዘሮ ሜራት እያለቻት ነበር ማለት ነው። እንዲሁም ወደ እሷ የላኳትን ነገር ሳትቀበል ሀናን እንግዲህ በስራ ምክንያት ራሱ እያሰቀየችን ነው። ሰላም እንግዲህ ቁርስን በይ ቀስቅሻት ሀሴትን ስትባል ሀና ሄደ ስቀሰቅሳት አይ፣ አልነሳም ምን ያተቀስቅሽ ብላ እየተገላመጠ መለሰቻት ማለት ነው። ከዚያ መታ እንግዲህ እንዳልቀሰቀሰቻትና እንዳልነገረቻት ለሰላም ውሸቷን እየነገረቻት ሰላምንና ሀናን ለመጣላት ወይም ደግሞ ሀናን መጥፎ ሰው እንደማድረግ ስራዋን የተባለችውን እንደማትወጣ እና እንደማትሰራ አድርጋ ከእነሱ ጋር ለማጣላት ሀሴት እንግዲህ በሀና ላይ ሴራ እያሰረችባት ነው ማለት ነው። ይሄ ለሀና አይገባትም። ግን ሀሴት ይህ ሁሉ ድርጊት ሴራ ብታሴረም እነ ምናሴና ሰላም ሊያምኗት አይችሉም ማለት ነው። እንግዲህ ሰላምንም ምንድነው ያለቻት ሀሴት ወይም እርግብ ማለት ነው። ሴት እንግዲህ ሀናን እንደምትሰርቅና መኝታ ቤት ከአንድ ሁለት እየገባች ስታገኛት ነበር ያለቻት ማለት ነው። እሷም ደግሞ ሁልጊዜም ውጭ እንውጣ ስትላት አልወጣም እያለኝ እንውጣ ብልሽ እንቢያሽ ብትወጭ ጥሩ ነበር ስትላት፣ አረ እንኳን አልተርኩኝ ምን ታውቂያለሽ አንቺ አለቻት። ምን ነው የተፈጠረ ነገር አለ እንዴ ስትላት አይ እንኳን አልሄድኩኝ እቤት፣ ሀና እንደዚህ እንደዚህ ሰርታ ምኝታ ቤት ስትሰርቅ አገኘኋት እንደዚህ ገብታ ስትላት ሰላም በጣም ነበር እንግዲህ እሷ ጋር የተፋጠጠችው። እንደዚህማ እንድትየ፣ ሀና በጣም ታማኝና ጥሩ ሰው ናት እያለች ነበር እንግዲህ። እኔ ነኝ አገኘኋት ስትላት፣ አይ እንግዲህ በሩን ከፈት አድርገህ ስትገቢ እሷ በጣም ደንባራና ፈሪ ናት። ስትደነግጥ እንግዲህ የሆነ ነገር ስትሰርግ መስሎች ነው እንጂ ሀና እንዲህ ያለ ነገር አታውቅም አለቻት ማለት ነው። እኔም በፊት እንደዚህ ይመስለኝ ነበር። ስትደነግጥ ልጅቱ ደንባራ ነገር ናት፣ በጣም ትጨነቃለች። ለዛ ነው እንጂ ሀና እንዲህ ያለ ጸባይላትም አለቻት ማለት ነው። እንግዲህ እኔ እንደዛ አይቻለሁ አግኝቻለሁ ብላለ ወይዘሮ ሜላትም ደግሞ ተስራ ስትመጣ እንደዙ አለቻት ማለት ነው። ግን ታምኛታለሽ? ሀናን ሀናን እንደዚህ እንደዚህ ልትዘርፍ ልታመቻች አገኘኋት፣ ዘርፋ ለመሄድ ትሞክራለች፣ ታምኛታለሽ ግን ብላ ስትላት አረ ሀናን እንደ ያለ ነገር አሰራም በጣም ጥሩ ልጅ ታማኝ ናት እያለች ብትላትም እናቷን ግን እኔ ለስራው ቤት ውስጥ አለሁኝ፣ የቤቱን ስራ ሁሉን የመስራት ችሎታ አለኝ እና ምን ትሰራለች? ስለዚህ ብታሰናበቻት ጥሩ ነው ብላ ስትላት እንግዲህ ካልሽ እሺ፣ አልሰናብታታለሁ፣ አለቻት ማለት ነው። እናቴ አመሰግናለሁ ሀና ከቤተሰብ ጋር ላት ቅርርብነት ሳይ እሽት ያለሽ ብዬሽ አላልኩም ነበር፣ አለቻት ማለት ነው። እንግዲህ አንቺ ካልሽ እሺ፣ ልጄ አይደለሽ እንደ ልጄ ትበልጭብኛለሽ፣ እያለ ወይዘሮ ሜላትም ሀናን ከሥራው እንድታባርራት በሀሴት ስምምነት አደረገች ማለት ነው። እንግዲህ ሰላም ደግሞ የሀናን አባት ሄዳ ታወቃችኋለች ማለት ነው። በጣም ተግዛነ በጣም ተግዛ ስታይ ምን ሆነሽ ነው ግን ሰሞኑን ጭንቅ ይታይብሻል እያሉ ስጠይቃት ሀናን የው አባቴ ጉዳይ ነው እናትሽ መቶ ሺህ ብር ሰጥተው የነበር ስትላት ለምን ብላ ሰጠችሽ ስትላት

ይነግሬ ነበር፣ አላምነውም ነበር። አሁን ግን በሀና ላይ የምታደርገው ነገር አሳመነ። ግን አንቺ እናት ነሽ እናቴ እያለች ይሄን መልካምነትሽን ለእኛ እንኳ አታጋሪም፣ ይሄ ደግሞ የመልካም ሰዎች ባህሪ ነው እያለች እናቷን እያሞገሰች ነበር ሰላም ማለት ነው። እንግዲህ ሰላም የሀናን እንግዲህ ትጋዘይታ አባትሽ እንድታስተዋውቂ ብላ አባቷን ሄዳ ታውቃቸው ተጫውተው እንዲሁም ለምናሴ አባቷን ታወቁት እና አባቷን እንግዲህ ለማሳከም ተዛም ተዛም ብለን ሁላችን በጋራ ብለን ብናሳክምላት ደስ ይለኛል ምናሴ እያለች እሺ በጣም ደስተኛ ነኝም እናወራበታለን እያለ ከምናሴ ጋር እያሉ ተመካከሩ። ምናሴና ሰላም ማለት ነው። በጣም ነው ለእሷ ፍቅር ያላቸው፣ በጣም ነው የሚወዳት እንግዲህ ሀናን ማለት ነው። ሀና እንግዲህ ለአባቷ ማናት ሲላት ጓደኛውን ጓደኛዋ እንደነበረች ነው። የሀና አባት እንግዲህ ኖላዊ ሰላም ማናት ሲላት ሀናን ጓደኛ ናት ብላ ነበር ያስተዋወቀችውና ለምን ያሰሪ ልጅናት አላልሽም? ለምን ዋሸሽ? እኔ ኮስታሺ አይቻላቅም እያለች ሀና ስትጠይቃት አባቴ እኮ ይህን ስራ መስራቴን አያቅም። ስለዚህ ቢያቅ ደግሞ ወደ ደሴ ይዞኝ እመለሳለን የብለሽ ነው እንደዚህ መጥቶኝ ብሎ ይቆጣኛል። ስለዚህ ሀያ ቀን በዛ ነው ያትፍረጅብኝ እያለቻት ነበርና አንቺ ግን ብዙ ነገር ነው የቻሹ ስንቱን ጉር ነው የቻሹ እያለች ሰላም ለሀና እያለቻት ነበርና ሀና በጣም ጠንካራ ልጅ ናት። እንግዲህ አንቺ ሀሴት ወይም እርግብ ደግሞ እንግዲህ እንደዛ ሰርቀሻል ክላሷ ስገባ ልብስ አዘጋጅታ ሳጥን ቁም ሳጥን ስትጨምር ማህተማ ሲወድቅ እንግዲህ በሩን ስትከፍተው ምናትና እርግብ ድንግጣለች ማለት ነው። ስትደነግጥ እየሰረቅሽ ነው አደል ብላ ስታፈጠጣት በጣም ተሰማትና ለቀሰች። እንግዲህ ሰላምም ምናሴ ማናትች ሀሴት ስትነግራት

እንድታውቅሽ ስትላት ትነግረኛለች የራሷ አለቻት፣ እና አመንሻት ሰላምዬ አለቻት፣ እኔ አንቺን ልዛ ብዬ ከምል ራሴ እንድጠራጠር ይሻለኛል። ራሴን የምጠራጠረው አንቺ እንዲያህል ንግድ እንደማትሰሪ ያውቃለሁ፣ አለቻት ማለት ነው። በጣም ደስ አላት ማለት ነው። እንግዲህ ሰላምዬ በጣም ለሀና ያለ ፍቅር፣ ሁሉም ይወዷታል። እንግዲህ እርግብ ወይም ሀሴት የምትባለዋ ልጅ እንግዲህ ሀናን ጥምድ ይዛታለች፣ ማለት ነው። እንግዲህ ካሁን በኋላ ሀሴት ሀና ጋር ያላት ነገር ምንድን ነው ችግሩ? ታሪኳን አጣርታ የመጣች ትመስላለች። ሁለተኛ ደግሞ ሰላም እንግዲህ ከሀና አባት ጋር ታውቀዋለህ፣ እርግጠኛ ነኝ፣ ትሄድና እንዴ ጆሮ ሆት ትተዋወቀዋለች። የሀና ፎቶ እንግዲህ ኖላዩ ጋር ካየችውና እዛ እሱ ጋር ስትቀራረብን ፎቶዋን ካየችው ሀና የነማስ መሆናቸው መሆናን ያቃሉ ማለት ነው። ብቻ መጨረሻ ላይ እንግዲህ ጉድን ያለን